ሰላም የሜዲካል ቲዩብ ቤተሰቦች፣ የተጎዳ ነርቭን የሚፈውሱ የነርቭ ህመምን የሚያስወግዱ አምስት ቫይታሚኖች መድኃኒት በሏቸው። ከብዙ ቫይታሚኖች ውስጥ የተመረጡ እነዚህ ቫይታሚኖች የነርቭ ህመምን የሚያስወግዱ የነርቭ ጉዳትን የሚጠግኑ የነርቭ ጤናን ተግባርን የሚያስጠብቁ ናቸው፣ ለአጠቃላይ ደህንነትም ይጠቅማሉም። አሁን ቁርጥማት ያለበት ሰው የእጅ እግርና ሌሎችም ማግኒዚየምን ቢወስድ የት እንደወደቀ ያቃል። ሰላም ያለው እንቅልፍ ያገኛል። ከቁርጥማት ቀጥ ነው የሚለው የቁርጥማት እፎይታን ያገኛል። የነርቭ ህመም የነርቭ ችግር የቀን ተቀን እንቅስቃሴን የሚያስተጓጉል ለጭንቀት ለስትረስ የሚያጋልጥ መፍትሄ ሊፈለግለት የሚገባ በእንጭጩ ሊወገድ የሚገባው መጥፎ ችግር ነው። የነርቭ ሽፋን የሆነው ሚሊንሺዝ መጎዳት፣ የነርቭ ኢምፐልሶች በተሳሳተ ሁኔታ መለቀቅ የነርቭ ጉዳት ምልክቶችን ያመጣሉም። ነርቮች ሲግናሎችን በትክክል ሳስተላልፉ ሲቀሩ ለተለያዩ ስር የሰደዱ ህመሞች እንጋለጣለን። ሰበር ዜናው ግን ምንድን ነው? በቅርቡ የወጣው ግኝት እነዚህ ቫይታሚኖች ይህን ችግር እንደሚፈውሱ ነው የተረጋገጠው። በተለይ የመጨረሻ ሁለቱ ተአምራዊና ፍቱን ናቸው። መጀመሪያ በተግባር ሞክራችሁ እዩት፣ ከዛም ታመሰግናላችሁ። ብቻ እንድትረዱት ቪዲዮውን ጨርሱት። ላይክ፣ ሼር፣ ሰብስክራይብ ይደረግ። መቼም ይህ ወሳኝ መረጃ እንዲልፋችሁ አትፈልጉም። ቤተሰብ ቪዲዮዎች መድረስ አለባቸው። ፕሊዝ ሁላችሁም ላይክ አድርጉት። ይህም ቪዲዮ ያያችሁ በሙሉ ላይክ አድርጉት። ሌላው ጠቃሚ መረጃ፣ እነዚህን ቫይታሚኖች በመድኃኒት ወይም በፓውደር መልክ ከመውሰድ ይልቅ እነዚህ ቫይታሚኖች የሚገኙባቸውን ግንባር ቀደም የሆኑ ምግቦችን የምነግራችሁ ይሆናል። ምግቦችን በመመገብ የቫይታሚኖችን ጥቅም ማግኘት ማለት ነው። ይህ በጣም የተሻለው ነገር ነው። የተጎዳ ነርቭን ከሚፈውሱ ለነርቭ ጤና ከሚጠቅሙ ቫይታሚኖች ውስጥ በአምስተኛ ደረጃ የሚገኘው አልፋ ሊፖይክ አሲድ ወይም ኤል ብለን እንጠረዋለን። አልፋ ሊፖይክ አሲድ ኮምፓውንድ ሲሆን በተፈጥሮ እንደ ቆስጣ፣ ብሮኮሊ አይነት ምግቦች ማግኘት ይቻላል። በጠንካራ ጸረ ኦክሲደንት ባህሪው ይታወቃል። ህዋሳትን በመሸፈን በነጻ ራዲካሎች ምክንያት ከሚፈጠረው የኦክሲዳይዝ ጭንቀት ጉዳት የህዋሳትን ይጠብቃል። አልፋሊፖይክ አሲድ ብግነትን በመቀነስ ደረጃ፣ የነርቭ ተግባርን በመጨመር ደረጃ የተዋጣለት ኮምፓውንድ ነው። ለዛ ነው በስኳር በሽታ ችግር ምክንያት ለሚፈጠረው የነርቭ ችግር ወይም ኒሮፓዚ እንደ መድኃኒት የሚያገለግለው። አልፋሊፖይክ አሲድ ጸረ ብግነት ባህሪም ስላለው የተጎዱ ነርቮች እንዲያገግሙ ይረዳል። በህዋሳት ደረጃ ኃይልን በመስጠት አልፋሊፖይክ አሲድ ጉልኮስን ወደ ኤቲ እንዲቀየር አስተዋጽኦ ያደርጋል። ኤቲፒ ለሰውነታችን ኃይልን የሚለግስ ሞሎኪውል ነው። በነርቭ ጤና ላይ ባለው ቀጥተኛ ጫናን ባለፈ አልፋሊፖይክ አሲድ ለአጠቃላይ የህዋሳት ተግባር ይረዳል። ለደም ዝውውር መሻሻል ያገለግላል። የሆርሞን መጠንን ያስተካክላል። ከፍተኛ የደም ግፊትን ይቀንሳል። የኮሌስትሮል መጠንን ያስተካክላል። የአልፋ ሊፖይክ አሲድ ሰፕሊመንቴሽን ለአጠቃላይ ጤና፣ ለደም ዝውውር መሻሻል ያገለግላል። አልፋ ሊፖይክ አሲድ የናይትሪክ ኦክሳይድ መመረትን ያፋጥናል። ለከፍተኛ ግፊትና ስትሮክ ችግሮች የመጋለጥ እድልን ይቀንሳል። የአልፋ ሊፖይክ አሲድ ጸረ ኦክሲደንት ኢፌክት ለነርቭ ስርዓት ተግባር ያገለግላል። የነርቭ ብግነትን ይከላከላል። የአእምሮ ጤና ችግሮች እንደ ድብርት፣ ጭንቀት ላሉ ችግሮች መሻሻል ትልቅ አስተዋጽኦ ያበረክታል። የኦክስዳይዝ ጭንቀት ጉዳትን በማስወገድ ዲጀኔሬቲቭ ብሬን ዲዚዝን ይከላከላል ወይም ወደ ተባባሰ ደረጃ እንዳይደርስ ይረዳል። የአልፋ ሊፖይክ አሲድ ሰፕሊመንቴሽን በአደጋ ጉዳት ምክንያት የሚፈጠርን ሲስተሚክ ብግነት ይቀንሳል። ከአደጋ ጉዳት በኋላ ነርቮች ያለምንም ጠባሳ እንዲያገግሙ፣ እንዲጠገኑ ይረዳል። እንዲሁም ለሞተር ተግባር የሚያገለግለውን ሲናፕቲክ ኮሚኒኬሽን ፓዝዌይ ለመመለስ ይጠቅማል። የክሊኒካል ትሪያል ጥናቶች ይፋ እንዳወጡት ከሆነ አልፋ ሊፖይክ አሲድ ሰፕሊመንቴሽን ናዘውትሮ መውሰድ ለጤናማ የኢንሱሊን ተግባር ወይም ሄልዝ ኢንሱሊን ሰንሰቲቪቲ፣ ለሜታቦሊክ ቁጥጥር መሻሻል የነርቭ ችግር ባላቸው ስኳር ታካሚዎች ላይ ስር የሰደደ ህመምን ለመቀነስ ይረዳል። ይህ አይነት ችግር እንደ ላይክ በከፍተኛ ሃይፐርግላይሲሚያ ምክንያት የሚመጣ በርኒንግ ፊት ሲንድረም የሚባለው አይነት ችግር ለመቀነስ ይረዳል። አልፋ ሊፖይክ አሲድ ሊሰጡን የሚችሉ ምግቦችም እንደ ራስቤሪ፣ ቆስጣ፣ ብሮኮሊ፣ ቲማቲም፣ ብሩስልስ፣ ፕሩትስ፣ ዋልነት፣ አቮካዶ፣ አተር የመሳሰሉት ናቸው። ሌላው ቫይታሚን ቢዋን ወይም ቲያሚን ይሆናል። ቫይታሚን ቢዋን በቅባት የሚሟሟ ጠንካራ ጸረ ኦክሲደንት ባህሪ ያለው ሲሆን ቫይታሚን ቢዋን ህዋሳትን በከፍተኛ የደም ስኳር መጠን ከመጎዳት የሚጠብቅ ነው። እንዲሁም ህዋሳትን ከኦክሲዳይዝ ጭንቀት እና ከብግነት ጉዳቶች ይጠብቃል። የቲያሚን ሰፕሊመንቴሽን ከስኳር በሽታ ጋር ተያይዞ የሚፈጠር የተለያዩ ጠንቆችን ወይም ኮምፕሊኬሽኖችን ለመከላከል ለማስታገስ ይጠቅማል። ለምሳሌ እንደ የነርቭ ህመም፣ ብግነት፣ የስኳር ጋር የተገናኙ የኩላሊት በሽታዎች፣ የአይን በሽታ አይነት ጠንቆችን ጨምሮ ይከላከላል። ጥናቶች እንደሚያሳዩት ከሆነ በየቀኑ ቲያሚንን ለ12 ሳምንታት መውሰድ የነርቭ ህመምን ወይም ኒሮፓቲክ ፔንን እንደሚቀንስ ዲያቤቲክ ፖሊኒሮፓዚ ባላቸው ሰዎች ላይ የነርቭ ኮንዳክሽን ቬሎንሲቲን ይጨምራል። ወይም ደግሞ የነርቭ መተላለፍ ፍጥነት ማለት ነው። ዲያቤቲክ ፕሪፌራል ኒሮፓዚ ምልክቶችን ቀንሶ ተገኝቷል። ቲያሚን የኦክሲዳይዝ ጉዳት የሚያመጡ ኢንዛይሞችን በመከልከል በከፍተኛ የግልኮስ መጠን ምክንያት የሚፈጠረውን የነርቭ ጉዳት እንዲሁም የኒሮፓዚ ወይም የነርቭ ህመም ይከላከላል ይዋጋልም። ህዋሳትን ከጎጂ ኮምፓውንዶች መጎዳ ውጥረት ይጠብቃል። ጎጂ ኮምፓውንዶች የምንላቸው ሹገር ከፕሮቲንና ከሊፒድ ጋር ሪያክት ሲያደርግ የሚፈጠር ኤጂኢ የሚባል ጎጂ ኮምፓውንድ አለ። ከነዚህ ኮምፓውንዶች ህዋሳትን ይጠብቃል። የኤጂኢ ኮምፓውንድ መጠራቀምን መቀነስ የነርቭ ጤናን ያስጠብቃል። በነርቭ ስርዓት ላይ በሚፈጠር በሽታ ወይም አደጋ ምክንያት የሚፈጠርን የነርቭ ዙሪያ ብግነት በመቀነስ ደረጃ ቲያሚን ትልቅ ሚና አለው። በጸረ ኦክሲደንት ባህሪው ደግሞ በነርቭ ብረ ህዋሳት ጥገና ወቅት በሪአክቲቭ ኦክሲጅን ስፒሺስ ምክንያት የሚፈጠረውን ጉዳት ለመቀነስ ይጠቅማል። ሕዋሳትን ከኦክሲዳይዝ ጭንቀት ይከላከላል። ቲያሚን በትንሽ የደም ስሮች ውስጥ የደም ዝውውርን ያፋጥናል። ይህ ማለት ለጠቃሚ አካላትና ለተጎዱ አካላት በበቂ ሁኔታ ኦክሲጅን እና ኒውትረንት እንዲደርሳቸው ያስችላል። በሜታቦሊዝም ምክንያት የተፈጠረውን ቆሻሻ ለማስወገድ ይጠቅማል። ቲያሚኑን ሊለግሱን የሚችሉ ምግቦች የበሬ ስጋ፣ የዶሮ ስጋ፣ ሙሉ እህል፣ ባቄላ፣ ምስር፣ ሽምብራ፣ እንደ ፒስታቺዋስ አይነት ነቶች፣ የሱፍሬ፣ የሳልሞን፣ የቱና አሳ፣ ቆስጣ ና ኬል የመሳሰሉት ናቸው። ሌላው ኦሜጋ ስሪ ፋቲ አሲድ ይሆናል። ኢፒኤ ና ዴቼን የያዘ ኦሜጋ ስሪ ፋቲ አሲድ ኦሜጋ ስሪ ፋቲ አሲድ ለነርቭ ጥገና ለነርቭ ጤና ይጠቅማል። አጠቃላይ የነርቭ ተግባርን ያፋጥናል። ኦሜጋ ስሪ ፋቲ አሲድ የነርቭ ጉዳት ሊያመጣ የሚችለውን ብግነትን በመቀነስ ይታወቃል። የኦሜጋ ስሪ ሰፕሊመንቴሽን የነርቭ የመተላለፍ ፍጥነትን ይጨምራል፣ ወይም ነርቭ ኮንዳክሽን ቬሎሲቲ የምንለውን ይጨምራል። ኦሜጋ ስሪ ፋቲ አሲድ የተጎዱ ነርቮች በፍጥነት እንዲያገግሙ ይረዳል። የሴል ሽፋን ግንባታ ተግባር ላይ ትልቅ ሚና አለው። ኦሜጋ ስሪ ለአንጎል ጤናማ እድገት ይጠቅማል። ለአእምሮ ለነርቭ ተግባር ይጠቅማል። የፕሪፈራል ሚሊንሽዝ ወይም የዳርቻው የነርቭ ሽፋን ጥገና የመከላከል ስራ ላይ ጉልህ ሚና አለው። ሚሊንሽዝ ወይም የነርቭ ሽፋን ነርቮችን በመሸፈን የመከላከልና ትክክለኛ የሆነውን ተግባር እንዲከውኑ ያስችላል። ኦሜጋ ስሪ ሰፕሊመንቴሽን ከአደጋ በኋላ የሚሊንሽዝ ወይም የነርቭ ሽፋን እንዲያገግም ይረዳን፣ ያፋጥናልም። የነርቭ የመስራት ብቃትን ይጨምራል። ኦሜጋ ስሪ በደንብ ሊለግሱን የሚችሉ ምግቦችም እንደ ሳልሞን አሳ፣ ማክሬል አሳ፣ ሄሪንግ አሳ እንዲሁም ከእጽዋቶች ደግሞ እንደ ተልባ፣ ዋልነት፣ ቻሲድ፣ ሄሚሲድ አይነቶች ናቸው። ሌላው ማግኒዚየም ሰልፌት ይሆናል። ማግኒዚየም ሳልፌት በሰውነታችን በተፈጥሮ የሚገኝ ወሳኝ ሚነራል ሲሆን በነርቭ ተግባር ዙሪያ ላይ ብዙ ሚናዎችን ይጫወታል። ማግኒዚየም ሳልፌት ነርቮችን በመሸፈን በሪያክቲቭ ኦክሲድን ኦክሲዲስፒሽስ ምክንያት የሚፈጠረውን የኦክሲዳይዝ ጭንቀት፣ በነርቭ ዋሳትና ህብረ ዋሳት የሚደርሰውን ጉዳት ይከላከላል። ይህ ሚኔራል ነርቭን በመፈወስ የጭንቀት ችግርን፣ እንቅልፍ የመጠኛት ችግር ያለባቸውን ሰዎች እንዲረጋጉና ጥሩ እንቅልፍ እንዲተኙ ያስችላል። ማግኔዚየም ሳልፌት ከሚጥል በሽታ እንዲሁም ከመንቀጥቀጥ ጋር የተያያዙ የጡንቻ መግረርን፣ መኮማተርን ያስወግዳል። በማግኔዚየም እጥረት ምክንያት የተፈጠረ የኤሌክትሮላይት አለመመጣጠን ያስተካክላል። ሌላው የማግኔዚየም ሳልፌት ወሳኝ ተግባር ወደ ነርቭ ስርዓት የደም ዝውውርን በመጨመር የኒውራል ትራንስሚሽን ወይም ስርጭት ያፋጥናል። ይህ ሂደት ኤሌክትሪካል ሲግናል በነርቭ ፓዞይ ላይ በፍጥነት እንዲጓዝ ይረዳል። ማግኔዚየም ሳልፌት እንደ ጸረ ብግነት በማገልገል ከመጠን በላይ በመጠቀም ወይም በአደጋ ምክንያት በተጎዱ ነርቮች አካባቢ ላይ የሚፈጠር ብጠትን ይቀንሳል። ማግኔዚየም ሳልፌት ፕሪፈራል ኒውሮፓዚ ወይም የዳርቻው የነርቭ ችግሮችን ለማስታገስ ለማስወገድ ይጠቅማል። የዳርቻ የነርቭ ችግሮችን ብዙ ጊዜ ከስኳር በሽታ ወይም ከኬሞትራፒ ጋር የተያዙ ህመሞችና ችግሮች ማለት ነው። ማግኔዚየም ሳልፌት ኤግዞቶክሲቲን ለመቀነስ ይጠቅማል። ኤግዞቶክሲቲ ማለት ከመጠን በላይ በሚፈጠር ስቲሙሌሽን ምክንያት የነርቭ ጉዳት ሲፈጠር ማለት ነው። ማግኒዚየም ሳልፌት በነርቭ ጉዳት የሚመጣ ህመምን ያስታግሳል። ማግኒዚየም ሳልፌት ብግነትን በመቀነስ ደረጃ የተሻለ ሆኖ ተገኝቷል። አጠቃላይ የነርቭ ምልክቶችን የማብረድ የመቀነስ ተግባር አለው። ማግኒዚየም በደንብ ሊለግሱን የሚችሉ ምግቦችም እንደ አጃ ወይም ኦትሜል፣ ሩዝ፣ አልመንድ፣ ካሽዋስነት፣ ፒያነት፣ የሱፍሬ፣ ምስር፣ ጥቁር ባቄላ ናቸው። ሌላውና በአንደኛ ደረጃ የሚገኘው ከርከሚን ይሆናል። ከርከሚን የመጀመሪያው ወሳኙ የእርድ ንጥረ ነገር ሲሆን በብዙ የጤና ጥቅሞች ይታወቃል። ኃይለኛ ጸረ ኦክሲደንት ሲሆን የነርቭ ህዋሳትንና ሌሎች ህዋሳትን ከጉዳት ይጠብቃል። ከርከሚን በአጠቃላይ በሰውነታችን የሚፈጠር የብግነት ሂደትን ይቀንሳል። የአእምሮ እውቀት ተግባርን ወይም ኮግኒቲ ፋንክሽን ይጨምራል። በሽታ የመከላከል ጤናን አቅምን ይጨምራል። ቁስን ወይም ማንኛውም ጉዳት ተሎ እንዲድን ይረዳል። ጤናማ አርጅና እንዲኖር ይረዳል። በነርቭ ጉዳት የሚመጣ ህመምን ያስታግሳል። እንደ ፕሪፈራ ኒሮፓዚ አይነት ችግሮችን የህመም ደረጃዎችን ይቀንሳል። ከርከሜን ፕሪፈራ ኒሮፓዚ እንዳይፈጠር ይከላከላል። ከርከሜንን በከፍተኛ መጠን ለረጅም ጊዜ መውሰድ ከስኳር በሽታ ጋር የተገናኘ ፕሪፈራ ኒሮፓዚ ችግርን ያበርዳል። የከርከሚን ህክምና በኦክስዳይዝ ጭንቀት ከሚፈጠረው የህዋሳት መሞት ወይም ሴልዲዝ ኒውሮኖችን የነርቭ ዋሳትን ጠብቋል ተከላክሏልም። በአልዛይመር በሽታ የሚፈጠረውን ጨምሮ የተወሰኑ አይነት የነርቭ ጉዳቶችን ወደ ነበሩበት ለመመለስ ይጠቅማል። ከርከምን በሻቲክ ነርቭ መጎዳት ምክንያት የሚፈጠረውን ህመም የብግነት ትስስር መረብን በመዝጋት ይህን ህመም ለማስታገስ ይጠቅማል። የእርድ ወይም የቱመሪክ ኤክስትራክት ለቆዳ ማገገም ስርዓት ኮላጅንን ለማምረት ለህብረ ሕዋሳት ጥገና ያገለግላል። ከርከሚንን በመያዝ የሚታወቀው እርድ ቢሆንም እንደ ዝንጅብል፣ ከሙን፣ ሙስታርድ ሲድስ፣ ጥቁር በርበሬ፣ የቺሊ በርበሬም ከርከሚንን ይዘዋል። ነርቭን ለመጠገን የሚጠቅሙ ቫይታሚኖችን አውቃችኋል። የሚመቻችሁን መጠቀም ትቻላችሁ። ቪዲዮው እንዳይረዝም የቀሩ ሌሎች ቫይታሚኖች አሉ። ይህ ቪዲዮ በደንብ ከታየ ቀጥዬ እንደ ክፍል ሁለት ወይም አስፓርትቱ ለቀዋለሁ። ስለዚህ ከእናንተ የሚጠበቀው ላይክ ሸር ማድረግ ነው። ፕላስ በተግባርም ሞክሩት ይጠቅማቸዋል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሸር ይደረግ። ከስር ሌሎች ተመሳሳይ ቪዲዮዎች ተቀምጠዋል፣ እዩዋቸው። ስላዳመጣችሁን እያመሰገንን ሰላም ቆዩ። ሰላማችሁ ይብዛም።